ስሜ ሃይማኖት ነው። የመጣት ከዚ ከአዲስ አበባ ነው እና እግዚአብሔር ብዙ ነገር ነው ያደረገልኝ። መጀመሪያ ጌታ መንፈሳዊ ሕይወቴ ነው የፈወሰው። እዚህ ቤት ዘጠኝ ዓመት ሆኖኛል። ባካረኩ ቸርች ሄጅ አላቅም፣ የምንም አይነት አገልግሎት ውስጥ አልሳተፍም ማለት ነው ረጅም ጊዜ እና ልጆች አሳድጋለው ቤት ውስጥ ነው መቀመጠው ከዛ የሆነ ሰዓት ላይ ያው ለትዳሬ ምክንያት እንዳይሆን በሚል ጌታን እርግፍ አድርጌ ትቼያለሁ። ማንም ሰው ለዚህ ትዳር አለመከናወን ጌታን እንደ ምክንያት እንዲያነሳ አልፈልግም እና በዙሪያ ያሉ ሰዎች በጌታ በመሆኔ ይሄ ነገሯ ተበላሸ እንዲሉ ስለማልፈልግ ኦልሬዲ፣ ከክርስቲያኖች ጋር ያለኝን ነገር በሙሉ አቁሜ ያለው ቸርች አልሄድም ምናምን ነው ማለት ነው። እና የሆነ ሰዓት ግን እየደከመ የመጣ ማለት ሰለቸኝ በቃ እንደ እግዚአብሔር እንደዚህ ነው። እንዲ ያልኩኝ ጌታ በ17 ዓመቴን ያገኘሁት ከቤታችን እኔ ብቻ ነኝ በጌታ እና፣ ጌታ በምድረ በዳ አግኝቶኝ እንዴት ነው የተውኩት? እንዴት ነው እንደዚህ ያደረግኩት? በቃ ያስጠላ የመጣ ማለት ነው እና ሳልፈልግ እዛ ውስጥ ገብቻ አለው ብዙ ነገር አድረጋለው ማለት መደረግ ያለባቸውን ቤተ ክርስቲያን ዝዛኛው ጋር ሄዳለው ልጆቼን ወስዳ አለው ምናምን ማለት ነው እና ከዛ በቃ አልፈልግም አልኩኝ። እኔ አልሄድም። እሱ በጌት አይደለም። ቤተሰቦቹ በጌት አይደሉም። ቤተሰቦች በጌት አይደሉም። ከዛ የሆነ ጊዜ ጂፒኤስ ከፈትኩና እያየው ሃይሚ ናት ፊት ለፊት መጀመሪያ መጣችና ሞክሺ እንደሆነ አላውቅም ነበረ። ከዛ ሳያት በቃ ደስ አለኝ። ዝም ብዬ ብዙም ፕሮፌቲክ የሆነ አገልግሎት ብዙ ደስ አይለኝም። እውቀት ምናምን ኖረ ምናምን ሳይሆን ሞቲቬሽናል ስፒከር ነው የሚመስሉኝ ከዛ ዝም ብዬ አየሁትና ደስ አለኝ። ከዛ አየሁት ማለት ነው። ከዛ በኋላ ግን ሁልጊዜ ጄፔስ ከፍታለሁ ሁልጊዜ ጄፔስ ከፍታለሁ፣ አያለሁ፣ ደስ ይለኛል ምናምን ከዛ መምጣት እፈልጋለሁ ግን ትንሽዬ ልጅ ያለኝ ልጆች ያሉኝ እኔን ቴክ ኬር ማድረጋቸው የት አድርጊያቸው እመጣለሁ፣ ቸርች ሊሄድ ነው ብዬ ሰፖርት ሚያደርገኝ ሰው የለም እና ከዛ ምን ከእሱ ጋር የሆነ ነገር ሀፕን ሲያደርግ ስንኮራረፍ ቶሎ ብዬ አኩርፌ ማሚ ጋር መጣና ማሚ ጋር ልጄን አስቀምጬ እዚህ እመጣለሁ፣ አርባድ ማለት ነው። ከዛ ልክ እንደዚ አይነት ነገር ሲሆን ቤቴ ተናወጠ፣ ትዳሬ ተናጋ። በቃ መገመት አይችልም፣ ሰላም የሚባል የለም። በቃ ስትረስ ገባው። እንዴት ነው ማቆመው? ተናወጠ። በቃ ማንም ሰው አይረዳኝም። ጂፒኤስ ኢቨን ኢፍ መክፈት አልቻልኩም። በዙሪያ ያለ ሰው ሲሰማ ምንድን ነው ምናምን ብሎ ይመጡና በቃ እንደዚ አይነት ሁኔታ ውስጥ ገባው ማለት ነው። መቅረት አልፈልግም። ጂፒኤስን አለማየትም አልፈልግም። ከዛ በቃ ስትራግል ሆነ ማለት ነው። ኤቭሪ ጁማ እመጣለሁ እዚህ። ከዛ ጁማ ጁማ እዚህ ነ እመጣለሁ እዚህ ልጄን ይዤ እመጣለሁ። ትንሹን ሁለት ልጆች ትምህርት ቤት አሉኝ፣ እኔ ነኝ የማወጣቸው። ፕሮግራም ሳያልቅ ተነስቼ ልጄን ይዤ ልጆች የትምህርት ቤት መድረስ አለብኝ እሄዳለሁ። ከዛ ይህንን ሁሉ ዋጋ እየከፈልኩ የፈራሁት ነገር መጣ። በቃ ሰይጣን አይኑን አፍጥጦ መጣ። ትዳሬ አደላስት ደረሰ። ከዛ ትቼ ለመውጣት አልቻልኩም። ከቤተሰቦቻችን እኔ ነኝ ትልቋ ልጅ። ትንንሽ ወንድሞች አሉ፣ ሚዝረብል የሆነ ላይፍ ነው የሚኖሩት በአካባቢያችን ባለመሳካት ባለመሆን የታወቀ ፋሚሊ ነው ያለን እና እኔ ብቻ ነኝ ተሳክቶላት ትዳር ይዛ ልጆች ይዛ የምትኖረው የሚባለው እኔ ብቻ ነኝ። ማሚ በጣም በከባድ ሀስሉስ ያሳደገችኝ ብቻዋን ያሳደገችኝ ይሄ ነገር ፌል ቢያደርግ በጣም ትጎዳለች። ፕራውድ ናት በእኔ። እና ለመቋቋም ሞከርኩ ሞከርኩ ግን አቃተኝ። ልጆችን የልጅነት ልጆች ናቸው። በጣም ነው መወዳቸው። ከኔ ጋር ከባድ አታችመንት ነው ያላቸው ግን አልቻልኩም። ጥይ ወጣው ቤት መሄድ አልፈለኩም። ሰፈር ሁሉም ሰው በጣም ሰክሰስፉል የሆነ ቆንጆ የሆነ ላይፍ ምኖር ነው የሚመስለው እና ስትረሴን ማንም ሰው አያየም እና ቤት መሄድ አልቻልኩም። ጓደኞቼ ጋር ወጣው ግን ይመልሱኛል የሚል ሀሳብ ነበረኝ ሁልጊዜ። ስለምንኮራረፍ እና ስለምንወጣ ዜን ሶሪ ብሎ ወደ ልጆቼ ይመልሱኛል ብዬ አስብ ነበር። አልሆነም። ወጣው እንደ ወጣው ቀረው። አልተመለስኩ ማንም ሰው አይደውልልኝም እና ምናምን አይለኝም እጠብቃለሁ ሁልጊዜ ከዛ ግን በዛ ሁኔታ ውስጥ ሁልጊዜ ቅዳሜ እሁድም ሳኛውም አርብም እመጣለሁ በቃ ምናልባት እግዚአብሔር የሆነ ነገር ሊሰጠኝ ይሆናል አልኩኝ ከዛ አስታውሳለሁ ጳጉሜ ወይ መስከረም ላይ ነው ሰክሰስ የሚል ኮንፍረንስ ተዘጋጅቶ ጓደኞች የቤት ረጅም ጊዜ ነው የተቀመጥኩት እናቴ ተፋቼ መውጣቴን አታቅም። ኢቭን መታለች እንዴ ብሎ የጠየቃት አካል የለም። የቤተሰቦቼን ባክግራውንድ ስለሚያውቁ ጌታዬን ስላላዩ ንቀውኛል። ዜን መጣው እዚህ ከጓደኞቼ ቤት ፊት ነሱኝ ብዬ አስቤ ይዤ የገባሁትን ልብስ ይዤ መጣው እዛ ጋን ተቀመጥኩት። ፕሮፌት ዱ ሰምቲንግ ይላል ጌታ ሆይ ዱ ሰምቲንግ አልኩኝ። እባክህን የሆነ ነገር አድርግ አልኩኝ። ጌታ ሆይ በቃኝ። እዚህ ቤት እዛ ቤት ጀሞ፣ ገርጂ ጓደኞቼ ጋር መዞር በጣም ሰለቸኝ። እግዚአብሔር ሆይ የሆነ ነገር አድርግ። ወደዛ ሰፈር መመለስ አልፈልግም፣ ማሚ ጋር መሄድ አልፈልግም አልኩኝ። ዜን የዛ ቀን ማታ ሰኞ ነው፣ በጣም መሽቷል። እናቴ ጋር ሄድኩኝ። እግዚአብሔር አስታጠቀኝ፣ ጉልበት ሆነኝ። ፊት ለፊት እጋፈጣቸዋለሁ አልኩኝ። በቃ ሄድኩኝ ማሚ ጋር። ሁሉም አካባቢው በቃ ፌላሪቲ ውስጥ ወድቃ መጣች ምናምን አለ ማሚ መቀበል አቃታት። ትፈራለች ምናምን። በቃ ቁጭ በይ፣ ከቤት አትውጭ፣ ብዙ አትታይ፣ የሆነ ቀን ይስተካከላል። ሁሌ ፊቷ ላይ አነበዋለሁ ስጋት። ደወሉልሽ፣ ነያሉሽ፣ ጠሩሽ ትለኛለች። እነሱ ተውኝ። ጌታ ግን አየኝ፣ እግዚአብሔር አሰበኝ። ከዛ መውጣት ከሀገር ፈለግኩ። ገንዘብ አምስት የለኝም፣ አስር ብር አላገኝም። ማሚን ቀፍዬ ነው መጣው እዚህ። ከዛ እግዚአብሔር ሆይ እባክህን አግዘኝ፣ ገለል አድርገኝ፣ ከዚህ ሰፈር ገለል አድርገኝ አልኩኝ። እባክህን ጌታ ሆይ እንደ ትንንሽ ወንድሞቿ ከሰርቻ ታስብለኝ ጌታ ሆይ እባክህን አልኩኝ። ከዛ አንድ አርብ ቀን መጣው እዚህ ጋር ቁጭ ብያለው። ከመጨረሻ ነበር የተቀመጥኩት። ውርደት ለጠገባችሁ ይላል የተሞሸራችሁ የወጣችሁበት ሰፈር በፍቼ የተመለሳችሁ ይላል። በቃ ደነገጥኩ። ሼክ ነው ያደረኩት ስብከቱ ስልኬ ላይ አለ እና ደነገጥኩኝ። በቃ የተዋረዳችሁበት ሰፈር፣ አሊያችሁ ያሉበት ሰፈር፣ እዛው አካባቢ እዛው ሰፈር በክብር አቆማችኋለሁ ይላል። ሃሌሉያ! ሃሌሉያ! ሃሌሉያ! አሜን። ተመለሳለሁ ከሄደበት ተመለሳለሁ። ሹምና ፈራጅ ማን ነው አንተን ያረጋ? አሉ አይደል? እኔ ራሴ ሹምና ፈራጅ አርጌ እዛው ምድር መልሳለሁ አለ ይላል። በጣም ደነገጥኩኝ። ሙሉ ስብከቱ ለእኔ ነበር። ዘይን ፕሮፌስ መጣ። ተነሻለኝ ተነሳው። ሰው አየው አላየው ምትዩ፣ እዚህ ጋር ነበርኩኝ። ሰው አየው አላየው ምትዩ አለኝ፣ ሰማው አልሰማው። አዎ በቃ ተንቀጥቅጫለሁ። ሰዎቹ እንዴት ይሉኛል ስወጣ ስገባ። ጌታ ሆይ ከዚህ ቦታ ገለል አርገኝ፣ ስራ ስጠኝ፣ ሺ ራሴ ልቻ፣ ልጆቼ ልሰብስብ። በቃ ጭንቆኝ ነበረ። እግዚአብሔር ከመጀመሪያው ቤት ይልቅ ሁለተኛው ቤት ይበልጣል የሚል ቃል አመጣለኝ። ጌታ መልካም ነው። እግዚአብሔር አየኝ። እግዚአብሔር አየኝ። እግዚአብሔር አየኝ። በተዋረዳችሁበት ቦታ ሁሉ ክብር ያገኛል። ይህ ቤት ይኸውልህ፣ የትንቢት ቤት ነው። ተወስድልኛለህ። ያፈርክበት ቦታ ሁሉ ለምስጋና ትሆናል። ያፈርክበት ቦታ ሁሉ ለክብር ትሆናል። አንገት የደፋበት ሰፈር ሁሉ ለምስጋና ትሆናል። እንኳን አዋረዱኝ፣ እንኳን ተፉብኝ፣ እንኳን ስሜን አብጠለጠሉት እዛው ለክብር ሆናል። እዛው ለምስጋናት ሆናል። እዛው ከሰረ የተባልክበት፣ እዛው ወደቀ የተባልክበት፣ እዛው ከንፈር የመጠጡበት ሰፈር፣ እዛው ሰፈር እግዚአብሔር ያስነሳ። ውርደት ባየህባቸው ሰፈር ሁሉ እግዚአብሔር ለክብርና ለምስጋና ያደርጋል። ውርደትም ይሽርቀባት፣ ብድግ በይ። አዎ የሰዎችን ወሬ ሁሉ የሚሽር ውደት ውርደት መክብር እሻ እንደሚለቀቅ እያየው ነው። ሰው ሰማብኝ፣ ሰው አየው። ሰርግ ተደግሰው ሽማግሌ ተልኮ ታሞሽሪ የወጣሁበት ሰፈር ልጆችን ይዤ ስገባ ሲያብሩ ስታብር በልጅነቷ ባልኩበት ሰፈር ፈትቼ ልጆችን ጥዬ ብቻዬን እናቴ ቤት ተመለስኩ። አልወጣም ከቤት ሰው ደህና ዋላችሁ ሲል ጊቢ ተመለሽ ፈታሽ እንደመጣሽ እንዳያውቁት ለኛለች፣ ማሜ በጣም ከባድ ጊዜ እያሳለፍኩ ነው ቅድም ስል ሰማ ሰርግ የተደገሰበት ሰፈር ተመልሰሽ ስትገቢ ስል ለእሷ ነበር ስናገሬ ነበር። ከመጀመሪያው ቤት ክብር ይልቅ የሁለተኛው ቤት ክብር ይበልጣል። አሜን። ቫርዲያኮስ ጀቫንያናስ እኔ ቅባታ ያለው አንቺ ላይ አገልግሎታ ያለው አንቺ ላይ እሳታ ያለው አንቺ ላይ

ተቀባበሉ ሰፈር በዛ በቃ እንትን ሊያረጉኝ ምናምን የበታችነት እንዲሰማኝ ምናምን ሊያረጉ ይሄው፣ ክስረት ውስጥ ሆና ጭራሽ እዛ እየሄደች እንደዚህ ብሎ ምናምን ምናምን አሉ። የሚያውቁ ጓደኞች ደግሞ እንዴ ትፎግሪያለሽ እንዴ፣ ማን ነገረው? የሆነ ነገርማ ነግረሽዋል አሉኝ ማለት ነው። ለምን እነሱ ጋር ነበር ስሸሼ ነበረው የሆነ ነገር ማን እድርሸዋል ማን ነገረው ይሄንን ምንም ኤክስፕሌን ማድረግ አልፈለግኩም ከዛ እግዚአብሔር ለቃሉ ታማኝ ነው ጌታ ሆይ ስራ ስጠኝ አልኩኝ በማይታመን ሁኔታ በማይታመን መልኩ አፍተር ስሪ ዊክስ ይመስለኛል እግዚአብሔር ከሰፈሩ ገለል አደረገኝ ቆንጆ ስራ ነው ቆንጆ ስራ ብቻ አይደለም ትንሽ አረበኛ ሞክር ነበረ ድሮ ሄጄ ተመልሼ ነበረ ማክሲማም 16 ዓመት ምናም ያለው ወጥቼ እዛ ነው ጌታን ያገኘውት ከዛ አረበኛ ትንሽ የምትናገር ሰው ተብሎ የኢማራት ኤምባሲ አምባሳደር ነው። እዚህም ድራይ ዲፕሎማቲክ ነው። ትልቅ ባለስልጣን ነው። እግዚአብሔር ማንንም ጣልቃ ሳያስገባ፣ ጌታ ጣልቃ ሳያስገባ እዚያ ቤት ስራ ገባው ማለት ነው። ፓስፖርት የለኝም ጠፍቶ ስለነበር ብዙ ብር ነው ያው ታቃላቸው። የሆነ ሰዓት ላይ ጨምሯል። አስራ ምናምን ሺህ ብር ነው ወፍ አስራ ምናምን ሺህ ብር ደግሞ የለኝም እናትቹ አለው ግን አስብ ነበረ መውጣት ከሀገር እግዚአብሔር እንዲያሻግረኝ ምናምን። እዛ ቤት ገባ 15 ቀን የሰራሁት ዲፕሎማቲኩን፣ ሁሉም ይፈሩታል። በጋርድ ነው የሄደው። ሲመጣ ከመቶ ሜትር በፊት ፊሽካ ይነፋል፣ ሁሉም ሽር ጉድ ይላሉ። እኔ ምንም አልፈራውም። ሄጄ ሰላም ነው ምናምን ለዋለሁ። ከዛ ገባ 15 ቀን የሰራሁት እዛ ቤት ኢማራት መሄድ ትፈልጊያለሽ አለኝ። ፓስፖርት የለኝም አልኩት። ኢስ ኦኬ እኛ ፊክስ እናደርጓለን አለ ዱባይ መሄድ ትፈልጋለች? መሄድ ትፈልጋለሁ አልኩት፣ ፓስፖርት ግን የለኝም ገንዘብም የለኝም አልኩት። ኢትስ ኦኬ። ከዛ በኋላ እንደዛ ብሎ ሰኞ ቀን የጠይቀኝ ማክሰኞ ኢሚግሬሽን ሄድን። የአምባሳደሩ ፊርማ ያረፈበት ደብዳቤ ለሹፌር ተሰጠና በሹፌር ኢሚግሬሽን ሄድኮኝ። እግዚአብሔር መልካም ነው። ሰው ፓስፖርት ለማውጣት ገንዘብ ማውጣት አለበት ኖ ኢሶክ የገንዘቡን ታወት ማንም ሰው ሊከፍል ይችላል። ሰው ፓስፖርት ለማውጣት ኢሚግሬሽን በሌሊት ሄዶ መሰለፍ አለበት። ኢሚግሬሽን መጉላላት አለበት። በ24 ሰዓት ውስጥ ፓስፖርት የተሰጠኝ እግዚአብሔር ድንቅን አደረገልኝ። በነጋታው ቪዛ መጣ። ሰኞ ተናገረ። ሰኞ ተነጋገርን ከሱ ጋር ማክሰኞ ሄድኩኝ ጨረስኩኝ። ይዞኝ ሄዳ ሹፌር ፎቶ ብቻ ተነስቼ ጁስ እና ቺፕስ መኪና ውስጥ እየበላሽ ጠብቅኛለኝ። ከዛ ቁጭ ብዬ ጠበኩት። ጨርሰና ሌስኮ ሄደን እዛ በሶስተኛው ሮብ ቀን ፓስፖርትሽን ሂደሽ አምጪ ተባል። ከሄጃ መጣ። ሐሙስ ለአርብ ፍላይት ተዘጋጃለኝ። ኦኬ። ከዛ አርብ ኢማራት ገባው ማለት ነው ሄድኩኝ ኮኝ ዶባይ ፣ ከዛ አሁን በማንኛውም በቪዚት ቪዛ ነው ሄድኩትኝ። አምባሳደሩ ነው እሱ እዚህ እያለ፣ እኔ ቀጥታ ቤተሰቦቹ ጋር ነው ሄድኩትኝ። ቪዚት ቪዛ የተቆረጠልኝ አትሞስፌሩ ምናምን እንዳይ ወይም ደግሞ እኔን እንዳይ ይሆናል አላውቅም። ግን ሄድኩኝ ኢማራት እና እግዚአብሔር የተናገረኝ ነገር ነበረ። ሲሄድ ስልኬን አውጥቼ ኢማራት ኤርፖርት እንደደረስኩኝ ቪዲዮ እየቀረጽኩ ነበር እና ፕሮፌት ምን ይል ነበረ? ውርደትህን ያዩ ሰዎችማ ክብርህን በቲክቶክ አያዩ ሚል ነበረ ማለት ነው። ከዛ እዛ ገባሁኝ ሶስት ወር ተቀመጥኩኝ። ጌታ ሆይ እንዴት ነው የምመሰክረው? ከዚህ በኋላ ስንት ጊዜ ነው የምቆየው? እንዴት ነው የምሄደው? አልኩኝ እዚህ ማለት ነው ከዛ ሶስት ወር ቆያሁኝና ቪዛ ለማሳደስ ምናም ሲባል አንድ የወጣ ህግ አለ። እሱን ማስተካከል አልቻልንም። ግን እግዚአብሔር በውርደት በቃ በመሸማቀቅ ያነበርኩበት ቦታ ሰዎች በክብር ቆሜ እንዲያዩኝ ስለፈለገ በሶስት ወሬ ተመልሼ የስራ ቪዛ ተሰርቶ ድጋሚ እንዲላክልኝ ሀይሜ እንሂድ ወደ ኢትዮጵያ ና ማክሲመም ከሶስት ወይ ከአራት ሳምንት በኋላ ተመልሰች ትሄዳለች፣ ቪዛሽ እናስተካክላለን አለኝ ማለት ነው እና ሰዎች በሚሄዱበት እዛ በሚከፈላቸው ደሞዝ አይደለም በእጥፍ ነው የሄድኩት ስሄድ ማለት ነው። እና አካባቢ ላይ ባለመሳካት ባለመከናወን ነው የምታወቀው። ሳንቲም ከየት መጣች? መነጋገሪያ አጀንዳ ኢሹ ነበርኩ ምናምን። ግን ደግሞ በሶስቱ ወሬ ራሴ እንደዚህ አምሮብኝ ጥሩ ሴት ሆኜ በእጄ ገንዘብ ሄጄ ለእናቴ ፕራውድ ሆነች። ከዛ እንዴ ልጆች ጴንጤ ሆናለች፣ ትሁና፣ ስራ ልስራ ብላ ብሎ ሰው ጠንቋይ ቤት ይልል እንደ የራሱ ጉዳይ አለች ማለት ነው። እና እግዚአብሔር አከበረኝ። ሲሳካ ካል ይሰማዋል ጌታ በብዙ ነው ያከበረኝ። እግዚአብሔር እንደ ቃሉ ሆነ። ሀሚ የሆነ ቀን ጸልያ አለኝ ነበር ድሮ አስር ቁጭ ብዬ ልጆቼ በጣም ነው የናፈቁኝ። ተዌኝ በቃ ሌሎቹ ሻሾኝ ብዬ ነበር። እና እግዚአብሔር እንዳለው እንደ ቃሉ አደረገልኝ። ጌታ አበረታኝ። እግዚአብሔር አንገቴን በደፋሁበት ባላዩኝ ብዬ በተሸማቀኩበት ሰፈር ዛሬ በኩራት ዛሬ በኩራት አንገቴን ቀና አድርጌ ከነገስታት ከነገሥታት ከባለሥልጣናት ከዲፕሎማቲክ ሰዎች ጋር ነው ሞላው። ዘይ አርሶ ሀምብል በጣም ነው የሚወዱኝ። ማክሲሙም ከሶስት ሳምንት በኋላ ሄዳለሁ። የአስቴርና የሩትን ሞገስ በላዬ ላይ ድፋ። እኔ ለምንድን ነው ዱባይ ብቻለም አሜሪካን ሀገር አይቻለሌሉያ አይሻለ ያው እግዚአብሔር ምስክሬ ነው አሁን እየተናገርኩ አጠገብሽ ባንዲራው እንዲህ ሰውነትሽን ሊጠቀልን ይችላል። አሜን። ደጋቲፈ ተለፋፊታ ታካ ታካ። ይኸውልሽ እስከ ዛሬ ዘመንሽን አሜን ተቋቁሞ ያቆመሽ ሰይጣን አሜን እጁን አብሮ ቆሞ ስትሻገር ያይ። አሜን። በቃ የቤታችሁ ኬላ ባጭ ተሰበረ። አሜን እግዚአብሔር ታሪክ ያረግሻል፣ ድንቅ ያረግሻል፣ ባርኬሻል። በአስቴርና በሩት ላይ የፈሰሰ ሞገስ አሜን። ያየሽ ሁሉ ይውደድሽ፣ አሜን። ያየሽ ሁሉ ይስጥሽ፣ አሜን። ያየሽ ሁሉ ለከፍታ ይጎትትሽ። ተናግሬብሻል፣ ተናግሬብሻል። ይሁን አለ ስሜ ሀብታሙ ከበደ ነው። ከመጣሁበት ደግሞ በደሌ ነው። ይህን ቸርች ስመጣ ነቢይ ሄኖክን ባይዘወይ የአምልኮ መንፈስ ስላለ ሁል ጊዜ በቻናል ላይ ስለሚያዩ እኔም እንከባለላለው እሱን ሲያይ ባይዘወይ ማለት ነው። እና መስከረም 14 መጣሁ ወደዚህ እኔ ሚሽነሪ ነኝ። መጣሁና ሰበታ አረፍኩት ሰበታ ጓደኛ ጋ አረፍኩኝና እና ወረቀት ነበረኝ፣ አሁን አልያዝኩም። ልጅ 14 ዓመት ዘገምተኛ ልጅ ያሳድጋለሁ። ሰው ቤት ክራይ አያስገባኝ ምኔ፣ አበባ ይነቅላል፣ መስታወት ይሰብራል፣ ብዙ ነገር ያደርጋል። እዚህ ውስጥ አሁን ሊኖሩ ይች ሰዎች። ከዛ ሰበታ ቁጭ ብዬ እሱን ጊዜ እያገለገልኩ አጋሮ ስድስት ዓመት ኖርኩ። እያገለገልኩ እያለ ሰበታ ሰው ቤት ቁጭ ብዬ አየዋለሁ ቀበሌ ጋር ሲሄድ ቀበሌ የቤት ስጡኝ ላቸዋለሁ ቤት ስጡኝ ይሄ ልጅ እያቸዋለሁ ልጁን አይመለከቱም። አዋሱማ ወይም ደግሞ የሆነ የከንቲባ ጋር ሲሄድም ሁሉም ሰው መልኬን ያህያል። እኔ በጣም በክርስቶስ ያማርኩ ነ በጣም አምሳ ሁለት ዓመት ነኝ። አምሳ ሁለት አምሳ ሶስተኛ ዓመት ይዣለሁ። ባይዘወይ ኢየሱስ ልጅ ያደርጋል ሰው ቅድም ወንድሜ ሲ መሪ ሲያገለግል ይገርመኛል። ብልጽግና በገንዘብ ብቻ አይደለም ብልጽግና በእድሜም አለ በእኔ ህይወት አሜን ነው። ስለዚህ አየውና ሰበታ ቁጭ ብዬ መስከረም ሰላተላል እግዚአብሔር ከቤት ኪራይ ያወጣሃል አለኝ። እዛው በቻናል ቁጭ ብዬ ያወጣኛል አልኩት። ከዛ መስከረም አስራ አምስት እዛው ሰበታ ቆየው እንዴት እንደመጣው አልነግራችሁም ወደ ሰበታም እንዴት እንደመጣሁት ጥሩ አይደለም። ከሪሴን መውጣት አልፈለገም መንፈስ ቅዱስ ይመስክር። ከዛም በኋላ አስራ አምስት እዛ ዋልኩትና አስራ ስድስት እዛ ዋልኩትና አስራ ሰባት መስቀል ነው እዛው ዋልኩትና አስራ ሰባት ማታ ሊድ አልኩት። የት? በቃ ሩዋንዳ ወይም ደግሞ ቦሌ የሚባለው ቦታ ሊድ አልኩት። የት? ነቢዩ ሄኖክ ጋ ሊድ። ማታ እኔ ቃል ሰምቻለሁ ሊድ አልኩትና ቀጥታ የሆነ ልጅ መካኒክ ነውና ሰጠኝ ባጃጅ ምንም መደብ የሚተላል ያልኩት እንዴት እንደመጣሁትም አላውቅም። እዛ ጭቃ ቁጭ አልኩት። ኢየሱስ ጌታ ነው። የልጄንም ፎቶ ይዤ መጣ። አሁን እዚህ ነው ያለው። ከዛ እዛ ቁጭ አልኩኝና እሱ እየሰበከ ያለ መንፈሴ ምንድን ነው የምለኝ ገብቴ መሬት ትወስዳለህ፣ ቤት ትወስዳለህ ግን በምን ትሰራለህ የምለኝ ደግሞ በውስጤ ይመጣል። አረ በኢየሱስ ምኔ ይሰራለሁ የምል በልቤ ይመጣል። ከዛም በኋላ ዘለለ እና እሱ ራሱ በቃ ስትገባ የሆነ የምጠብቃለህ አለኝ። ሶስት አመት የቆየ የቀበሌ ቤት ከለከሉኝ። ወታደር ነኝ ልክ ገቢ 18 ከዚህ ይሄን ሰምቼ ወጣሁ 19 እዛ ሰበታ ደርፍ ሀያ ወደ ጅማ ተሳፈር ከጅማ በደሌ ገባሁ። በደሌ ሲገባ እኔ አርብ ቀን ነው መሰለኝ ሻኦር ገብቼ ሲወጣ ልክ የቀበሌ ሊቀመንበሯ የጋሸብታሙ ቤት እየትጋ ነው ብላ እየመጣች የትጋ ነው የጋሸብታሙ ቤት ስትለኝ፣ የእኔ አስረኛ የምትማረው ልጅ ወታ ስታየው፣ እንዴ የቀበሌ ሊቀመንበሩ እኮ አንተን እየፈለገኝ አለችኝ። ይው ስሙ በደላዎች ኢየሱስ ጌታ ነው። አሜን ነው። ከዛ ስላ ዞር ስላ፣ አንዱ ሊደብቀኝ ይፈለገ ሰፈር ላይ ያለው ሊደብቀኝ ይፈለገ፣ ያው አውቃቸዋለሁ አሁን ሊደብቀኝ ስፈልገው፣ ልክ ሻወር ገብቼ ነው ወጣው፣ ወጣሁኝና ሲል እየፈለኩት አይደለም እንደርሱ ነው አለችኝ። ምንድን ነው ስል አሁን ሃያ አምስት ቆርቆሮ እየተሰራ ቤት እንደዛ አይደለም። ክብር ለኢየሱስ ይሁን ጌታ ነው። ከዛም መጣችና አሁን ምን ታረገዋለች አለችኝ። እንዴት ተሰርቶ እንዴት ነው አልተመረቀም ግን ተሰርቷል ምን ታደርገዋለህ ስል እኔ በቃ መርገዋለሁ ጭቃ ማቡካ ታውቃለሁ፣ አበቃለሁ፣ መርጌ ያገባበታለሁ። ስንት ዓመት? አስራ አራት ዓመት ልጁን ይዤ በአጋሮ እና በጅማ ምድር በሚሽነሪ ተሸክሜ የዞርኩ ሰው ነኝ። ከዛም በኋላ እግዚአብሔር ቁልፉን ሰጡን። ቁልፉን ወስጄ እጄ ከፈትኩት። አንዷ ደግሞ እሱ ከዚህ እየወጣ ያለ የሆነ ዘርዘራው ዜም ብዬ የለኝም ዝሩ ዝሩ አልኩ ዘራሁኝ እና እዚህ ጋ ወርውዬ ዝም ብዬ ወጣሁ። ሩቅ ስለሆነ ሰበታ በጣም ፈጥኛለሁ። እዛ ልክ ታስክ ታስደርሰው ሙስሊም ናት ደውለልኝ። አንተ የት ነው ያለህ? እኔ አዲስ አበባ ነኝ። የት አካባቢ? እንዲህ እንዲህ ዝም አሁን እኔ አንድ ሺህ ብር አስገባልሃለሁ። እኔ ቅድም ምንም ነገር የሌለኝ ሰውዬ። ከዛም በኋላ ግማሽ መንገዱን በእግሬ ለመሄድ ነው ወታደር ስለሆንኩት አጋጣሚ እኔ እጄ ከንግድ ባንክ አወጣሁትና በታስክ ተሳፍርኩ። ቤት አገኘ። አዎ ቤት ካገኘ ደግሞ 200 እጨምርልሀለሁ ትመርግበታለህ ብለህ ሙስሊም ናት። አሜን ነው አሜን ነው ወንድሜ፣ እኔ በጣም ነቢዬ ሄኖክን በጣም በጣም የሚያመሰግነው አሁንም ሰበታ መጥቻለሁ። አሁንም ደግሞ መሪው ስናገር የሆነ ስናገር ነበር። ቃሉ ተቀብያለሁ፣ የስራ በር ብሎኛል። አሁን ደግሞ ለሰኞ የምጠብቁኝ ፋብሪካ አካባቢ እዚህ አሁን ሰዎች አሉ፣ እሱ ጋር እግዚአብሔር የስራውን በር ከገፈተልኝ እኔ ከዚህ ቤት እንደማልወጣ ነው። በኢየሱስም እዚህ ከተማ ተክያ። አሜን። በበረከቱ ሻሊፋ ይሁን፣ አለ ሆነ። ተባረክ። አሜን።